ኃይል ወፀበነ የውቱ ስመኮን ከኒ ረዳእ። ሰሙነ ሕማማት እለተ ረቡዕ በቅዱስ ማቴዎስና በቅዱስ ማርቆስ ወንጌላት እንደተገለጸው በእለተ ረቡዕ የሚከተሉት ሦስት ተግባራት ተፈጽመዋል። የካህናት አለቆች የህዝብ ሽማግሌዎችና ጸሐፍት ፈሪሳውያን በጌታችን ላይ ተማክረዋል። ጌታችን በሰምዖን ዘለምጽ ቤት ሳለ አንዲት የተጸጸተች ሴት ሽቱ ቀብተዋለች። ከዳተኛው ይሁዳ ጌታችንን አሳልፈው ለመስጠት ከጸሐፍት ፈሪሳውያንና ከካህናት አለቆች ዘንድ ሰላሳ ብር ለመቀበል ተስማምቷል። የካህናት አለቆችና የህዝብ ሹማምንት በጌታችን ላይ ይሞት ዘንድ ለመወሰን የተሰበሰቡት ሸንጎ ሲኒሃድሪየም ይባላል። በዚህ ሸንጎ ላይ በአብዛኛው የተሰየሙት ሰዱቃውያን ሲሆኑ ሌሎቹ ደግሞ ጸሐፍት ፈሪሳውያን ነበሩ። ሸንጎው በአጠቃላይ ሰባ ሁለት አባላት የነበሩት ሲሆን በዚህ ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስን እንዴት እንደሚገድሉት አይሁድ ሸንጎ መክረዋል። ከዳተኛው ይሁዳም ጸሐፍት ፈሪሳውያንና የካህናት አለቆች በጌታችን ላይ የነበራቸውን ጥላቻ ያውቅ ስለነበር ምን ልትሰጡኝ ትወዳላችሁ? እኔም አሳልፎ ይሰጣችኋለሁ በማለት ጌታችንን አሳልፎ ሊሰጣቸው እንደሚችል ተስማምቷል። ጌታችን ያስተምር በነበረበት ወቅት የአስቆሮቱ ይሁዳ ከምዕመናን ለሚገባው ገንዘብ ሰብሳቢ ወይም አቃቤ ነዋይ ነበር። ከሚሰበሰበው ሙዳየ ምጽዋት ለግል ጥቅሙ እየቆረጠ የማስቀረት የእጅ አመልም ነበረበት። ይሁዳ ፍቅረ ነዋይ እንደሚያጠቃው ድብቅ አመሉ ጎልቶ የወጣው ጌታችን በለምጻሙ በሰምዖን ቤት ሳለ አንዲት ሴት ዋጋዋ ውድ የሆነ ሽቱ በቀባችሁ ጊዜ ነው። በዚያች ዕለት ይሁዳ የተቃውሞ ድምፅ ካሰሙት አንዱ ነበር። ይህ ሽቱ ተሽጦ ለድሆች ቢሰጥ መልካም ነበር በማለት ያቀረበው ሐሳብ አዛኝ ቅቤ አንጓች እንደሚባለው ነበር። ይሁዳ ሽቱ ሲሸጥ የሚያገኘው ጥቅም ነበር። ሽቱ በጌታችን እግር ስር ከፈሰሰ ለእርሱ የሚተርፈው የለም ተቆርቋሪ መስሎ ያቀረበው ሐሳብ ተቀባይነት በማጣቱም በቀጥታ ከካህናት አለቆች ዘንድ ሄዶ ጌታን በሰላሳ ብር ለመሸጥ ተዋዋለ። የአስቆረቱ ይሁዳ እንደ ሌሎች ሐዋርያት ከጌታችን ተምሯል። በረከተ ኅብስቱንም ተመግቧል። ልዩ ልዩ ተአምራት በጌታችን እጅ ሲደረግ ሁሉ ተመልክቷል። ጌታችንም ከሌሎች ሐዋርያት ሳይለየው እግሩን አጥቦታል። ከዳተኛው ይሁዳ ግን ለሐዋርያት የተጠራውን ተንበርክኮ እግሩን ያጠበውን ጌታ ለሞት አሳልፎ ሰጥቶታል። ዘባኦት ሰላም ለኪ ቡርግት አንቲእማንስት ወውሩክ ፍሬ ከርስኪ ተፈስፍስይት። የሰው ልጅስ ስለ እርሱ እንደ ተጻፈ ይሄዳል። ነገር ግን የሰው ልጅ አልፎ ለሚሰጥበት ለዚያ ሰው ወየውለት ተብሎ እንደ ተጻፈ ሌሎች ሐዋርያት ከጌታችን ዘንድ ፍቅሩን ገንዘብ ሲያደርጉ ይሁዳ ግን እርግማንን ያተረፈው። ገንዘብ የኀጢአት ሥር ነው ተብሎ እንደተነገረ የኀጢአት ሥር ሥር የተባለው ገንዘብ የክርስቲያኖችን ሕይወት ያዳክማልና ምዕመናን እንደ ይሁዳ በገንዘብ ፍቅር እንዳንወድቅ መጠንቀቅ ያስፈልጋል። ክርስቶስ አምላክና ሰው ይህን ዓለም ቢያተርፍ ነፍሱን ከጎዳ ምን ይጠቅመዋል? ተብሎ የተነገረውን ቃል ልብ ማለት ጠቃሚ ነው። ክርስቲያንን በማለት የክርስትናውን ስም በመያዝ እምነታቸውን የቆሙበትን ዓላማ በመገንዘብ የሚለውጡ ሰዎች ዛሬም እንደ ይሁዳ ጌታችንን እየሸጡት እንደሆነ ሊገነዘቡ ይገባል። ለድሆች መመጽወት ክርስቲያናዊ ግዴታ ነው። ዳሩ ግን በድሆች ስም የሰውን ገንዘብ ለግል ጥቅም ማዋል እጅግ የከፋም ኃጢአት ነው። እንደዚህ ዐይነት ሰዎች ለገንዘብ ብለው ድሆችን ለርሃብ ለችግር ባልንጀራቸውንም ለመከራና ለሞት አሳልፈው ሲሰጡ አንዳች አይጸጽታቸውም። እውነተኛ ክርስቲያኖች ግን ሕይወታችንን ለገንዘብ ፍቅር ሳይሆን ለእምነታችንና ለባልንጀራችን አሳልፈን መስጠት ይኖርብናል። በፍቅረ ነዋይ ተጠምደን ሰዎችን አሳልፎ በመስጠት ለአይሁዳዊ ሸንጎ ምቹ ሆነን መገኘት እንደሌለብን መገንዘብ አለብን። ጌርያ ላይሶን ክርስቶስ ነይ፣ ጌርያ ላይሶን አማንዌል ነይ፣ ጌርያ ላይሶን